ሰላም ሰላም እንዴት ናችሁ ቤተሰብ ሁሉ አማን ነው? ሁሉ ሰላም ከኛ ጋር ሁሉ ሰላም ነው፣ አልሐምዱሊላህ። ዛሬ በሚገርም ቪዲዮ መጥቼላችኋለሁ ማለት ነው። በጣም ነው የሚጠቅማችሁ ቪዲዮውን ካያችሁ በኋላ ቻናሉን ሰብስክራይብ እንዲሁም ላይክ፣ ኮሜንት ላይ ሀሳባችሁን እየሰጣችሁ እንቀጥላለን ማለት ነው። ወደፊት ብዙ ሰራላችኋለሁ። ዛሬ ይዤላችሁ የመጣሁት ምንድን ነው ኔትወርክ ሴቲንግ ወይንም ኔትወርክ እምቢ ሲላችሁ ስልካችሁ ዋይፋይ ሊሆን ይችላል ዳታ ሊሆን ይችላል ብሉቱዝ ሊሆን ይችላል። የኔትወርክ ችግር ካመጣ ምክንያቱም እነዚህ ሶስቱ ኔትወርክ ነው የሚባሉት። ብሉቱዝ ኔትወርክ ነው፣ ከዛ ደግሞ ዋይፋይ የኔትወርክ አይነት ነው፣ ዳታ እንደዚሁ ኔትወርክ ነው ማለት ነው። ስለዚህ እንደዚህ አይነት ነገሮች ስልካችሁ ላይ ኤምቢ ሲላችሁ፣ ፈጣን ምላሽ ወይንም እንዴት እንደምታስተካክሉ አሁን ያሳያችኋለሁ ማለት ነው። መጀመሪያ ስልካችሁን ትከፍቱታላችሁ፣ ከዛ በኋላ ሴቲንግ ትገባላችሁ ማለት ነው። ይቻተን የሴቲንግ ነካው። ከዛ ወደ ታች ሄዳችሁ ስልካችሁ ላይ ሁላችሁም ይህን ማስተካከል አለባችሁ ማለት ነው። ወይንም ደግሞ ኔትወርክ እምቢ ሲላችሁ ልታስተካክሉት የምትችሉት ነገር ነው ማለት ነው። እንደምታዩት ሴቲንግ ውስጥ ነው የገባሁት። ወደ ታች ሲሄድ፣ ወደ ታች ሂጄ ጀኔራል ማናጅመንት የሚል አገኛለሁ ማለት ነው። ስለዚህ ይህንን ጀኔራል ማናጅመንት የሚለውን እነካዋለሁኝ ገ ጀነራል ማናጅመንት የሚለውን ከነካሁት በኋላ እንደዚ ወደ ታች ስታደረጉት ሪሴት የሚላለ ማለት ነው። ይችን ሪሴት የሚለን ትነኩታላቸው። ሪሴት የምትለዋን ከነካችሁ በኋላ እዚ ጋር እንደምታዩ ተደርድረዋል ማለት ነው። እናንተ እየተጠቀማችሁት ያለችሁት አሁን ምንድን ነው ዳታ ነው ወይንስ ደግሞ ዋይፋይ ነው? ወይም ደግሞ ብሉቱዝ ነው እንቢያላችሁ የሚለውን ይ እዚ ጋር ደርድሮላችኋል ማለት ነው። ስለዚህ ሪሴት ማድረግ አለባችሁ። ይሄ ማለት እንቢያላችሁን ዳታም ከሆነ ዳታን ሪሴት፣ ወይንም ደግሞ ብሉቱዝም ከሆነ ብሉቱዙን ሪሴት ወይም ደግሞ ዋይፋይ ከሆነ እንደዚ ዋይፋይ ነው ሪሴት አድርጋችሁ ያኔ ሊስተካከል ከሌላችሁ ይችላል ማለት ነው። ከዚህ ውጭ ደግሞ ሌሎች መረጃዎች ወይም ሌሎች ሜቶዶች ሌሎች የምናስተካክልባቸው መፍትሄዎች ስላሉ እነሱንም አብሬ ወደፊት አያይዤ እለቅላችኋለሁ ማለት ነው። ለዛሬ ይህን ትሞክሩታላችሁ። ለምሳሌ እኔ እየተጠቀምኩ ያለሁት ሞባይል ኔትወርክ ወይንም ሞባይል ዳታ ከሆነ የትችኛዋ ነክቼ ከዛ በኋላ እህታች ላይ ርሴት እምትላለች። አሁን ለእኔ እየሰራልኝ ስለሆነ አልነካውም ማለት ነው። እንደውም በነካውም ችግር የለውም ስለዚህ ይች ኔትወርክ ሪሴት አድርጌ ሊስተካከልልኝ ይችላል። ወይም ኔትወርኩ እንደምታዩ ቴክስት ከላይ ይገባልኝ። ወይንም ደግሞ ምንድን ነው ሪሴት ሆኗል ማለት ነው። ስለዚህ ከአሁን በኋላ ኔትወርኩ ይሰራልኛል ማለት ነው። ሁለተኛ ደግሞ ብሉቱዝ ምቢ ካላችሁ እዚሁ ላይ ብሉቱዝ የምትላለች፣ ሪሴት ዋይፋይ እንዲህ ብሉቱዝ የምትላለች፣ ይህችን ሪሴት በማድረግ እንደዚሁ ስልካችሁን በደንብ ፈጣን እንዲሆን ማድረግ ትችላላችሁ ማለት ነው። ከዚህ ከዚህ ሁሉንም ሪሴት ደግሞ ለማድረግ ሪሴት ኦል ሴቲንግ ይላል። የመጀመሪያውን ስትነቁት ዋይፋዩንም፣ ብሉቱዙ እንደዚሁም ደግሞ ሌሎች ነገሮችን በአንድ ላይ እንደምታዩት በጽሁፍ ዘርዝሮላቸዋል። ሴኩሪቲ ሴቲንግ፣ ላንጉጅ ሴቲንግ፣ አካውንት ፐርሰናል ዳታ ሴቲንግ፣ ፎር ዳውንሎድ አፕሊኬሽን፣ እነዚህ ሁሉንም በአንድ ላይ ሪሴት ማድረግ እንችላለን ማለት ነው። ስለዚህ ይህን ይመስላል። የቪዲዮ ማጠቃለያ ምንድነው መሰላችሁ ኔትወርክ እምቢ በሚለን ሰዓት፣ በሚቆራረጥብን ሰዓት፣ ፈጣን አልሆንልን በሚልበት ሰዓት እነዚህን ሴትኮች በማስተካከል የተሻለ ኔትወርክ እንድናገኝና ያው አክቲቭ ነው የሚሆነው ማለት የነበረውን ኔትወርክ እንደገና አዲስ ሆኖ እንዲመጣ ማድረግ እንችላለን ማለት ነው። ስለዚህ በዚህ ሜተድ የሞክሩት በጣም ይጠቅማቸዋል ብዬ አስባለሁኝ። ቪዲዮ ላይክ ሼር፣ እንደዚሁም ኮሜንት ላይ ሀሳባችሁን ስጡኝ። አመሰግናለሁ።